ሰላም ፋሚሊዎች፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬ ትንሽ ሰብሰብ ብለናል ከጓደኞች ጋራ እና ጆ ቤት በራፍ ላይ እንገኛለን ጆ ጓደኛችን በድንገት ወደ እስራኤል ሀገር ለመሄድ ወስኖ የሁሉ ነገር እኛ አላወቅንም ና ፕሮሰስ አድርጎ ምናምን ጨርሶ አሁን ተደውሎልን ኤርፖርት መሆኑ የተነገረን ማለት ነው እና በሰላማዊ መንገድ የሚሄድ ከሆነ ችግር የለው እንፈቅድለታለን ግን ደግሞ በሰላማዊ መንገድ ካልሆነ ምናምን ነገር ለማስቆም እንሞክራለን ያው ፍቅረኛ አለችው እዛ ማለት ነው እስራኤል ሀገር ላይ እና ነገሮችን በእልህና በተለያየ ነገር የሚሄድ ከሆነ ለማስቆም እንሞክራለን ይገባል ድንገት በራፍ ላይ ስናጣው ነው። ምናልባት ሚዲያ ላይ ከት በኋላ ካታቂትም ግራ እንዳትጋቡ ቪዲዮን መስራት ግዴታ ሆኖብን ነው። ምናልባት እዛ ሄዶ እየጠፋ ምናምን የሚለው ነገር አብዛኞቻችሁ ጥያቄ እንዳይፈጥርባችሁ እና ኤርፖርት ካገኘ ነው በሰላማዊ መንገድ ሁሉ ነገር ጨርሶ ከሆነ ይሸኘዋለን አለም

ያለንበት ነው የሚለቀቅላችሁ ካልደረስነበት

ነገር ተራ ካለፈ በኋላ ተራ ነው።

መሰራት ስላለብን ነው። እዚህ ጋር በሰላማዊ መንገድ ከሆነ በህጋዊ መንገድ ፈቅዶ ከሆነ ነገሮችን አስተካክሎ ከሆነ እንሸኘዋለን፣ በሰላም ችግር የለውም። ብቻ እኔ አሁን እንዲፈጠር ማልፈልገው እዛ ሀገር ገብቶ እጆ እንዲጉላል አልፈልገው። ገብቷል እዛ ሚስቱ የምታይቀው ከሆነ የተቀበለች ማለት ነገራቶች አልቋል። ሬዴ እና ተቀብለሽን የሚሆኑ ነገራቶች እሱን ነገር ለመናገር አንደኛ ፈልገን የመጣ ፋሚሊዎቻችን ለማንኛውም ኤርፖርት ደርሰናል። እንግዲህ ኤፍሬም እየደወለላቸው ነው። እዚሁ አካባቢ ነን ብለዋል። ምን አሉ ኤፍሬም? በላይኛው መንገድ እናያቸው ምንድን ነው? ለምን ከምንበታተር ማለት ነው? ግራ ገባኝ። በህ በዚህ ምናልባት ጥላ ቦታ ፈለገው ቁጭ ብለው እንዳይሆንመ

ይሄ በቃ ነው። ምን ምን ነው ነው ማርክ ከዚህ በፊት እኮ ነግሬሃለሁ። ግን የሚረዳ እኮ ችግር የለውም። ግን ደግሞ በሰላማዊ መንገድ ነው ወይ የምትሄደው? ነገር ነገር ሰፊ ከተማ ነው

ምን እንዳደረኩዋት ነው በቃ፣ ይሄን ነገር ማወቅ ፈልጋለሁ። ከሷ ይሄን ነገር ብቻ ትንገረኝ። እኔ ጋር ያላት ነገር ሌላ ታሪክ ነው። በቃ ምን እንደሆነ አላውቅም። የሆነ የምታርፍበት ሰው ምናምን ሪስክ ሰተን ነው

ነገር የለም ታውቃለህ፣ በቃ ሁሉም ነገር ታውቃለህ። ለእሷ ያልከፈልኩላት መስዋዕትነት የለም። ይሄን ነገር ደግሞ እናንተ መረዳ አብርሃም አታውቅም። ካላቀርች እኮ አይደለም፣ ግን ደግሞ ደሞ ጆ ነገሮችን ከእኛ ጋር አውርተ ተወያይተ ልጅቷ ጋር ደውለንላት በሰላማዊ መንገድ ቢሆን ብትሄድም እንኳን ደስ አለ ብለን እንሸኛለን። እኛ ደምን ደስ ብሎን እንሸኛለን። ምን ችግር አለ? አንተ ማታቀው አገር በማታቀው ሰው በማታቀው ቋንቋ ምን የለም ምን ብለን

ራስን በቃታ ስንቅ በእናያት አይ ግን ብሩክ አንዱ ውሳኔ እንወሰን ይሂድ የምርን የሜር ፍላጎቱ ካለውና ማለት ነው እዛ ነገር ውስጥ ከተስተካከለለት ይሂድ የሚቀበለውን ሰው እናመቻችለትና ይሂድ ለምን መሰላችሁ

ዓለም አሁን ዛሬ እንኳን ብናስተው ነገር ከነገ ለፈግሮ ሊሄድ ይችላል። ስለዚህ አሁን ልቡ ያለው እዛ ስለሆነ ሰዎችን እናመቻችለት። የሚቀበለው ሰው ትኬቱን፣ ሁሉ ነገር ቪዛ እራሱ እኮ ለማስመጣት ይከብዳል እኮ። በምን እንደጨረሰ አላውቅም። ስለዚህ ይሄ ሁሉ ፕሮሰስ ከጨረሰ ያ ፕሬሽን ይሻል። እንደኔ እንደኔ ቢሄድ ይሻላል። ሰው ምናምን ካለ እኮ እንደው እኔ ማውቃቸው አንድ ሁለት ልጆች አሉ፣ አይጠፋም

እንዲቀበሉ እናደርጋለን። ለትንሽ ጊዜ እነሱ ጋር ታርፋለህ። ከዛ ከሷ ጋር የምትገናኝበትን መንገድ ደግሞ ብትነግረንም ቶሎ የሚያልቅ ነገር ነበር። አስቀድመህ ብትነግረን እንደዚህ እንኳን አሞህ፣ ግን እንዴት ነው? ስለዚህ እዛ ውስጥ ላይ በቃ ምግብ በቃ ማለት እዚህ ድረስ ስለመጣችሁ ግዴታ ፍቅር ስለሆነብኝ ነገሮችን ማስተካከል ስላለብኝ ነው። ነገሮች እንደዚህ እናንተ መናገር ነበረ፣ እንደ ጓደኝነት ግን እንደዚህ ብሎ መናገር አብሮ የበላ የጠጣ ሰው ብዙ ነገር ያሳለፈ ሰው ይሄን ነው ሄድ ነው ማለት ስለከበደ ነው። ብቻ ተደብቄ የመጣሁት ነገሮችን እኔም እንደተፈጠረም እንደሚፈጠርም ማራቀም ብቻ ለሁላችሁም አመሰግናለሁ ማለት ነው። ለኔ አስባችሁ ያሰባችሁ እንደዚህ ብዙ ነገር የሰው ልጅ መብላ መጠጣት ብቻ አይደለም። ጓደኝነት ለእኔ እስከዚህ ብዙ ከፍላችሁ ይሄ ነው አለንም እኔ በጣም ነው

ሲቀጥል ደግሞ እዛው እንደገባት ምግብህን ብላ፣ ከዛ ልጆቹ ሊቀበሉ እናደርጋለን። የምትፈልገው ነገር ካለ ምናልባት ደግሞ ቶሎ አውራን። እሺ፣ የትኛው ኤኒ ታይም ችግር ካለ ምናምን ያለው ነገር በሙሉ አውራን። በሰላማዊ መንገድ እኛ ከዚህ ሆነን እናግዛለን፣ እናግዝህን ነገሮች በሙሉ ማለት ነው። ስለዚህ ፈጣሪ ካንተ ጋር ይሁን መንገድን እንግዲህ ቀና ያድርግልን ከሷም ጋር እግዚአብሔር ሰላም ያድርጋችሁ። ሌላ ምንም የምለው ነገር የለኝም። ከቻልክ ደግሞ ማለት ነው ቢያንስ መደወል እንኳን ባችል ቪዲዮ ለኛ ልቀቅልን፣ እዛ ሄደክ እኛም እንድናየቅ ማለት ነው። ሰላም ሆነ እንድናቅ ቪዲዮ ልቀቅልን። እስራኤል አገር ላይ እንግዲህ እስራኤል ጥሩ ከተማ ነው። ሮልም ብቻ መንገድህን ያቃናል።

ጓደኛዬ ብረት ብረትን እንደሚስለው አንተም ለእኔ እንደዛ ሆነሃል። እውነተኛ ጓደኝነትን አሳይተኛልና ሁሌም ቢሆን ፈጣሪን አመሰግነዋለሁ። አንተ ነው ይመች

ት እንደሚስለው አንተም ለእኔ እንደዛ ሆነሃል። እውነተኛ ጓደኝነትን አሳይተኛልና ሁሌም ቢሆን ፍጣሪን አመሰግነዋለሁ። አንተ ነው።